አምስት፣ ስድስት፣ ሰባት ደራሲ ስብሃት ለአብ ገብረ እግዚአብሔር የዛሬን አያርገውና አቶ በሱ ፈቃድ በጉርምስናቸው ዘመን የሶስት ሰው ምሳ አይመልሳቸውም ነበር። ሲያርሱም ያን ያህል ነበር። ግዙፍ ደንደሳም በመሆናቸውም ሁለት ሰው እንኳን ታግሎ አይጥላቸውም ነበር። ጎጮ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። አምስት ልጅ ወለዱ። ሚስታቸው በተፈጥሮ ለስላሳ ደካማ በመሆናቸው አምስተኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ለጉልጓሎ፣ ለአረም፣ ለአጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም እያሸነፋቸው ስለሄደ የመጀመሪያ ልጃቸው ፋናዬ በስምንት ዓመቷ በገንቦ ውሃ መቅዳት በልጅ አቅሟ እህል መፍጨት ግዶንባት። በእናቷ የወጣች ልስልስ ነገር ከእንዝርትና ከወስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክጠግባት በላም በምን ጉልበቷ ትቻለው ውሃውን ወፍጮውን እንጨት ለቀመው በእህል እጦትም በሴት ጉልበት እጦትም ቤተሰቡ አብዛኛውን ጊዜ ቆሎ ወይም ንፍሮ ብቻ ይበላል። ቢቸግራቸው አቶ በርሱ ፍቃድ ወንድ ልጅ የማይሰራውን ስራ ሰሩ። ለሊት እየተነሱ እህል መፍጨት ጀመሩ። ሲያስቡት እጄም ወገቤም ሞፈር ለምደዋል፣ ከፍረቱ በስተቀር ወፍጮ ምንም አያስቸግረኝ ብሎ ጀመሩት መስሏቸው ነበር። አልሆነም፣ እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጭተው ተመልሰው ተኙ። ግን የማይለመድ የለም አይደል? ወፍጮውን ለመዱት። በበዓል ቀን ደግሞ እየወጡ እንጨት ለቅመው በማታ ጨለማ እያመጡ ፋናይን ከእንጨት ለቀመውም አሳረፏት እንጂ እስካሁን ሞታ ነበር። አርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀራቸውን አንድ በሬና የጎረቤታቸውን የወይዘሮ ሹምነሽን በሬ እየነዱ ወደ ወይዘሮ ሹምነሽ መሬት ወደ ወይዘሮ ሹምነሽ መሬት እርሻ ሄደው ጠመዱ። አንድ ቀን የወይዘሮ ሹምነሽን፣ ሁለት ቀን የራሳቸውን መሬት ነው የሚያርሱት። ይህን በሚዋዋሉበት ጊዜ አቶ በርሱ ፈቃድ አንዱ በሬ እኔ፣ ጉልበቱ እኔ፣ ሞፈር ቀንበሩ እኔ፣ ታዲያ አልተጎዳሁም ቢሏቸው ወይዘሮ ሹምነሽ መልሰው እንዲህ አሉ። አይ፣ እንዲህ ከብት ባለቀበት ጊዜ ይህን አግኝተው ተጎዳው ይላሉ። አሁን ለልጆቿ እና ለጉርብትና ነው ብዬ ነው አንድ ቀን ለእኔ አንድ ቀን ለእርሱ የሚያርስ አጣለሁ። እንዲያውስ ሁለት ቀን ለኔ አንድ ቀን ላንተ ብለው እጅ ነስቶ የሚቀበለኝ አጣለሁ። ለዚህ ነው እርሶ ከሚመጡብኝ፣ እኔ መጣ ቦታ አልነበረም። አቶ በርሱ ፍቃድ፣ አንገታቸውን እንደፉ፣ እሱስ ነው አሉ እርሶ አራት ጥማድ በሬ እያሳረሱ እንደኔ አልተቸገምሩም እና ማለቴ ነው። ይሄ አህ እያበሶ ፍቃድ እርሶም እንዲ፣ ይላሉ ባሌ ከሞተ ወዲህ ልጅ የለኝ ምን የለኝ ብቻ ይህን ባዶ ቤት ውስጥ ቅልል ብዬ እየተኛሁ አልተቸገርሽም ይሉኛል። አሁን አሁን እትዬ ዝማም፣ እርሶ ቢኖሯቸው ፋናዬ ብትኖራቸው ቤት ይውላሉ። እንደ እኔ ብቻቸውን ቢሆኑ ምን ይውጣቸው ኖሯል? ብታመም እንኳን ውሀ የሚያጠጣኝ የለኝ ምን ነው ምን ነው፣ እኔ አምስት ልጅ አለኝ አይደል? አንዱ ና ውስዱ ኖሯል። አይ እዚያ ቆላ ያለው ያጎቴ ልጅ ከፍቶት ልጄን እንድታሳድጊያት ልልክልሽ ነው ብሎ ልኮብኛል እንጂ ቀደም ብሎ ቢነግሩኝ ይሆን ነበር። አይ እፍረት፣ አይ ኩምታ። አቶ በርሱ ፍቃድ አሁንም አንገታቸውን ደፉ። ያቺን ሰዓት እያስታወሱ ወይዘሮ ዘሮ ሹምነሽ በሬን አልሰጥም ቢሉ ኖሮ ወይም አስቀድመው ከሌላ ሰው ተዋውሎ ቢሆን ኖሮ ምን ሆን ነበር? እጄናጠምሬ ቁጭ ሞት መጥቶ ልጆቼንም ሚስቴንም እኔንም አንድ በአንድ እስኪ በላን ቁጭ በስባ ወልደው መንፈስ ቅዱስ ይህን እያሰቡ ሲያርሱ፣ በባዶ ሆድ ላይ ሀሳብ ሥራቸውን አስረስቷቸው እርፉን በቅጡ ሳይጨብጡት ቀርተው ኖሮ ማረሻው የበሬውን ሸሆን አወጋባቸው። ደሙን ሲያዩ አዘኑለት አቅፈው ሊያባብሉት ታሰኛቸው አሳዘናቸው። ያ የሚወዱት በሬያቸው፣ የሥራ ጓደኛቸው፣ የፀሐይ ቃጠሎን የሚጋራቸው፣ አርሶ የሚያበላቸው፣ የመጨረሻ ተስፋቸው፣ ጅራፍ ሲያወርዱበት ትዕግስቱን ማያልቅበት ወድ፣ ብሶኝ ነው ጨንቆኝ ነው ርቦኝ ነው አትቀ የሜንሲሳይ ወዳጬ የመጨረሻ ወዳጄ አትቀየመኝ ባሉት የበሬ ቋንቋ ባወቁና የልባቸውን በነገሩት። ይህን የስሜትና የሀሳብ ጎርፍ የጤና ስላል መሰላቸውም፣ ሌላ ፍርሃት ያዛቸው። ያበድኩ እንደሆነ ወይ የታመምኩ እንደሆነ ልጆቼ የምን ይውጣቸዋል? ልጆቼን፣ ኮሳሳ ልጆቼን፣ ፍሬዎቼን፣ አጥንቶቼን፣ አጥንቶ ነው የቀሩ ልጆቼን እግዚኦ እግዚኦ ማረነ ክርስቶስ፣ አውጣኝ አውጣኝ፣ ከዚህ ጭንቅ አውጣኝ፣ ሰውረኝ ከልጆቼ መማመቀቅ። እግዚኦ ሞቴን ስጠኝና ልጆቼን አብላለኝ አንተ ፈጣሪ። ይህ ሁሉ ነፍሳቸውን እያስጨነቀ እሳቸው የሲሳይን ሸሆና አንስተው አዩለት። ክፉኛ ተወግቷል። ምናልባት ሳምንት ሙሉ ሊያርስ አይችልም ይሆናል። በሬዎቹን ፈቱና እርፍና ሞፈሩን ተሸክመው ወደ ቤታቸው ሄዱ። ከቤታቸው ኋላ ያለው ዋንዛ ስር ሁለተኛው ልጃቸው ወርቁ ቁጭ ብሏል። ከአምስት ዓመት በፊት ሶስት ትጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድቡልቡል ዱባ ልጅ ነበር። እሱም አንድ አባቱ ወፍራም ጉልበታም ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከስድስት አምስቱን በሬ ጨርሳ አስራ ሁሉንም በጎቻቸውን አንድ በአንድ አሽጣ ቀስ በቀስ ሁሉን ነገር ውጣ። ይኸው ወርቁን ልጃቸውን ሳይቀር ውፍረቱን ደሙን ምጥጥ አድርጋ አጥንትና አይን ብቻ አስቀርታ ጉድ ሰራቻቸው እንጂ። ወርቁ መሬቱን በእንጨት እየጫረ በዝግታ ይለቅሳል። ምን ሆንክ? አሉት። እማማ ሹም ነሽ ናቸው አለ። ምን አረጉ? ወይዘሮ ሹም ነሽ አሉት ልላክህ ከማማ ወለት ሃይማኖት ቤት ሰፌድ ይዘምጣልኝ አሉኝ። እቺ ምራቅ ሳትደርቅ ሮጥ ያመጣልኝ እንደሆነ እንጀራ በጨው ሰጣለሁ አሉኝ። ሮጥ ያመጣውላቸው ምራቋ ሳትደርቅ ደርቃለች አሉና ከለከሉኝ። አልደረቀችም፣ አበብዬ፣ ውሸታቸውን ነው አልደረቀችም። ከለከሉኝ እንጀራን እንጀራን ከለከሉኝ አላቸው። አቶ በርሱ ፍቃድ ከማዘናቸው የተነሳ ቆመው ቀሩ። በሆዳቸው ለፈጣሪ አቤት አሉ። ልጃቸው እንባቸውን እንዳያይ፣ በል በል ተነስ ግባ አሉት። ተነስቶ ገባ። የተሸከሙትን አውርደው በልጃቸው ቦታ ተተክተው ቁጭ ብለው አለቀሱ። ምን ነው፣ ምን ነው አብላኬ፣ የማበላቸውን ከልክለ ልጆች ሰጠኝ። ምን ነው፣ ምን አረኩ ፈጣሪ አሉት። ፈጣሪ በሰሙ ሆነ ህማማት ወልደ ማርያም ንሳ ሲሰሙ ውለው ዘጠኝ ሰዓት አልፎ ህዝበ ክርስቲያን ወደ ሲሄድ ወደ ኋላ ቀርተው ለብቻቸው ሲጸልዩ ሲሰግዱ ቆይተው ወደ 11 ሰዓት ላይ ቆሎ ለመቅመስ ከቤተ ክርስቲያን ወጥተው መቃብሩ በኩል ሲያልፉ አዩት። ራቁቱም ባርኔጣ አድርጎ መቃብር ድንጋይ ላይ ወጥቶ ሲቆም፣ ፊቱ ወደዚያ ነው አርባ ከረጅም አርባ ቅልጥን ቀጭን እንደ ጅማት የሆነ። እንደሚሰብክ መምህር እጆቹን ዘርግቶ በልዝብ ድምፅ እንዲህ አለ። አምስት፣ ስድስት፣ ሰባት። ስሙኝ ስሙኝና እናንት ሙታ ልንገራችሁ የማይነገር ለህያዋን ከወዲያ ከወዲያኛው አገር። ሰይጣንን አይታችሁታል? አላያችሁትም። እዚህ ትታችሁ ሄዳችሁ እዚያ እንዴት ታገኙታላችሁ? እዚሁ ነው፣ እዚሁ ከእኛ ጋር ይኖራል። አምስት፣ ስድስት፣ ሰባት። ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። አምስት፣ ስድስት፣ ሰባት። አምስት ልጅ ሁለት እናት አባት። ሰይጣን ከእባብ ተዋሃደ፣ ሔዋንን አሳሳተ፣ አሳተ። ከጸበለስ ተዋሃደ፣ ሔዋን ሆድ ገባ፣ ከሆዷ ተዋሃደ፣ ለልጆቿ ተረፈ። ሰይጣን ሲኦል ወረደ ማለት ወደ ሆድ ወረደ ማለት ነው። ከዚያስ ከዚያማ ጨለማ ውስጥ ቁጭ ብሎ ይገዛን ያስገድደን ጀመረ አምስት ስድስት ሰባት ቀኑን ሙሉ ስንሰራ ስንለፋ ስንዋሽ ስናስመስል ለምን ለእንጀራ ለማን ለሰይጣን ነዋ! ለሰይጣን ሆድ ሆድ ይሄ ሆድ ጎተራ ይሄ ጨለማ የሰይጣን መኖሪያ ቤት ሰው ከተወለደ እስኪሞት ተራራ ያህል እየበላ ይበላል ታዲያ አይሞላም። ያ ሆዱ ጉዱ አይሞላም። ሰይጣን ነው ሆድ ሆድ ሆድ ሆድ ብሎ እየጮኸ ሆዱን ደጋግሞ ሲጸፋው ተሰማቸው አባ ወልደ ማርያም። አምስት ስድስት ሰባት፣ አምስት ልጅ፣ ስድስተኛ እናት፣ ሰባተኛ አባት። እንግዲህ ሰሞኑን ስለ ክርስቶስ ስቅለት ትሰማላችሁ። ግን ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ ለቅሶ ያልተቸነከረ? ማ ነው በሚስቱ ሞት ያልተቀበረ? ደጋግሞ ሊነሳ ደጋግሞ ያልተቀበረስ ማን ነው? አምስት ስድስት ሰባት። እሳት እሳት፣ ገሃነም ትገባላችሁ ብሎ ያስፈራሩናል። የት ነው ያለ? ነው ና ነው ገሃነም? አይደለም። አረ ተው ወዲያ ብሎ ዞረ። አይኖቹ በእብደት ደንግጠው እንደደነገጡ ቀርተዋል። ያስደነግጣሉ። እብዱ አባ ወልደ ማርያምን እያያቸውና ከድንጋዩ ወርዶ ወደ እሳቸው መጣ። ቀጭን አጥንታም ረጅም ነው፣ ለሁለት ቢታጠፍ እሳቸውን ያህላል። ሰላም ለከ ህማማት ነውና የይሁዳን ታሪክ ልንገርህ አላቸው፣ መልስ ሳይጠብቅ አምስት ስድስት ሰባት ሰማይን አንጋጠው ቢያዩት ደመና ራቁቱን ቀረና በጸሎት ቢጫን ቁጣ ባለላልና ምድር ጓጉታ ተነቃቅታ ደርቃ ቀረችና የይሁዳን በሬዎች አንድ በአንድ ከዶትና ታማኙ ታማኙ አልሞት ባዩ ጀግናው ሲሳይ ብቻ ቀረ ቀንበር ሊሸከም ሞፍር ሊጎትት አብሮ ሊሠራ እስከ መጨረሻ። አምስት ስድስት ሰባት ይሁዳ ግን ሰው ነውና፣ ካዲ ነውና በሬውን ሊሸጠው ተነሳ። ገዢ ታጣ። እንግዲህ አሁን አሲሳይ የመጨረሻ ወዳጄ ዘመዴ፣ ወደ ጓሮን ይሂድ ልንገርህ ለብቻ አለና ወሰደው። አምስት ስድስት ሰባት። በሰማ አውል ወመንፈስ ቅዱስ አለና የመጨረሻ የቱን ሚስጢር በስለት ነገረው፣ ረዳ አደረገው። በሬው ከማዘኑ የተነሳ ምንም አላለ፣ በዝምታ ነፍሱን ሰጠ። ፀሐይ ይህን አይታ በፍረት ፊቷን ልትሸሽግ ዞር ብትል ደመና አጣች፣ ደም አለቀሰች። አረድኩት፣ ገፈፍኩት፣ ብሉቱን አወጣሁት። ጠብሰን ቀቅለን በላ ነው ሲሳይን የመጨረሻ ወዳጃችንን። ወጥ እንዳይሆን እንጀራ የለን፣ ቋንጣ እንዳይሆን ቶሎ ጨረስ ነው በላሁት በላውት ሲሳይ ዘመዴን ለሆድ ለሰይጣን ሰውጥ ዋሁት። ታዲያ ታዲያ ይሁዳ ከዳተኛ ነው ይላሉ የኔን ታሪክ ያልሰሙ ያላዩ ያላወቁ። ይሁዳ እንኳን ተጸጸተ፣ ተሰቀለ፣ ዳውን ከፈለ እኔ እኔ ግን እኔ ግን እኔ ግን ብሎ ራሱን ይዞ ጮኸ። ወየው፣ ወየው፣ ወየው ዘመዴን ወይኔ ወዳጄን፣ ወይኔ ሲሳይን፣ ወይኔ ወይኔ እያለ እየተወዘወዘ የመርዶ የቀብር ለቅሶ አለቀሰ። ከዚያ ለቅሶውን ድንገት አቋርጦ ካጠገባቸው ትልቅ ድንጋይ አነሳ፣ ተንበረከከ፣ ድንጋዩን ትከሻው ላይ አኖረና ማረኝ፣ ማረኝ አንተ የዳዊት ልጅ፣ ይቅርበለኝ፣ ይቅርበሉኝ አባ አላቸው። እግዚአብሔር ይቅር ይበልህ። አልፈልግም፣ አልፈልግም የሱን ይቅርታ ብሎ ተነስቶ በንዴት ድንጋዩን ወደዛ ወረወረው። የተበደለ ምን ይቅርታ ያስፈልገዋል? ሰው በመሆኑ ይቅርታ ለመንኩ እንጂ ፈጣሪን ይቅርታ እለምናለሁ? እሱማ ሊከሳስ ይገባዋል። ብሎ እጆቹን አንስቶ ለሙታን ለመናገር ጀመረ። እብዱ ሰውዬ አምስት፣ ስድስት፣ ሰባት ንገሩልኝ፣ ታገኙት እንደሆነ አበላቸው እህል ከልክለህ፣ አምስት ልጆች የሰጠኸኝ የምነው ብሎ አልበሉት አምስት ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምነው ብሎሃል በሉት። ልጆቹ አንዲት ቀን እንኳን ኩኩሉ ሳይጫወቱ ማለቃቸውስ ምነው? ሚስቴንም ልጆቼንም አንድ በአንድ ስቀብር ዝም ማለትህ ዝም ብለህ ማየትስ ምን ነው ብሎሃል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በሱ ፍቃድ በሉት። የፍርድ ቀን ቢፈጣ የሚፈረድበት ማን ነው ብሎሃል በሱ ፍቃድ በሉት። አምስት፣ ስድስት፣ ሰባት። የፍርድ ቀን ቢመጣ። ልስልስ ባለ ርኅሩህ ድምፅ ምን ነው ምን ነው አለቀሱ። አባ ሲላቸው ዓይናቸውን ከፈቱ። በነገሩ ምሬት በስቃዩ ብዛት ዓይናቸውን ዘግተው ሲያለቅሱ ቆይተዋል። ሲያዩት ጊዜ ላዩ የነበረው የእብደት ድንጋጤ የለም፤ ስቃይ ሀዘን ነው መላ ፊቱን ሲያዩት አንጀት የሚበላ ስቃይ ሀዘን ምን ሆኑ አባ? አላቸው፣ አዝኖላቸው። ፊቱ ላይ የሰፈረው ሀዘን ፊታቸው ላይም ታይቶት ይሆን። ምንም አልሆንኩ ልጬ፣ ምንም አልሆንኩ ደህና ነኝ እያሉ እንባቸውን ጠረጉ። ማልቀሳቸውን ግን አላወቁም ነበር። ለእኔ ነው ያለቀሱልኝ፣ ለእኔ ነው እንደ ያለቀሱልኝ። አባ አሁን አሁን ልጬ እውነትም ተሰቅለሃል፣ እውነትም ግን አብሮት የተሰቀለ በቀኙ ይቀመጣል። አይዞ ይህን ሲሉት ድንገት ቁጭ ያለና ጉልበቱን አቅፎ ራሱን ደፋ። ተንበረከኩ አጠገቡ። ምን ሆንክ ልጄ፣ ምን ሆንክ እርቃነ ስጋይን አጠገቡ ቆሜ። ይቅርታ፣ ይቅርታ አባ፣ ይለፉ፣ ይሂዱ፣ ይሂዱ። አባ ተነሱ። አርባ ጊዜ የተጣፈ ቡትቶ ካባቸውን አውልቀው አለበሱትና አይዞ ልጄ፣ ከልብሱ እስሩላችንም ምርቃነ ስጋችንን በል በል ተነስ እንሂድ። ጥቂት እርምጃ እንደሄዱ ትንሽ ትንሽ አረፍ እንበል አባ፣ የፀሐይዋን ሙቀት ደስ ይላል አላቸው። ስፍራው ግን የምሽት ጥላ ሰፍኖበታል። እስቲ እስቲ፣ እዚች እዚች አጋድሙኝ እንደሱ አይ አባ፣ እንዴት ደግ ነው። እ ለምን የሆኑ ሰው ነው? አይኑን ዘጋ። ይግቡ እንጂ ይግቡ፣ አረ ይግቡ፣ ቤት ለእንግዳ አለ። አይኑን እንደ ዘጋ ፋናዬ፣ ፋናዬ፣ ንሺ ሆአ ለግራምጪ አባ ደክሟቸዋል። ከሩቅ ነው የመጣ ነው። አይኑን ከፈተ። ወርቁ፣ አረ ወርቁ ሲጠሩ አሰማም። ከብቶቹ ሁሉ ገብተዋል። ለእነዚህ ሳይስ ጭድ ሰጣቸው። ጎሽ ጎሽ የኔ አንበሳ፣ ና በል ና በል ያባን ጉልበሳ መርቁኝ በላቸው። እናትን ደግሞ ጠላ መሳይ አምጭልን በላት። ወርቁ በቃ ጫጫታ፣ ግቡ፣ ጨልሟል፣ ጨልሟል በላቸው። ልጆቹንም ህርም ይፈታሉ አባ አረ፣ ገብርኤል ያለ ምንኛ ክፉ ህልም አሳየኝ ይበሉ? ረሀብ ገብቶ ያለኝን ጨርሼ ሁሉ ሞቶ ብቻዬን ቀርቼ። ረሀብ መቼስ ጥጋብ ማለት ነው አይደል፣ ሰው ሲሞት ደስ ይለዋል ማለት ነው። ግን እርስዎ ሁን ይመስሎታል እንዲህ አይነት ህልም፣ እህ እህ እንዲህ አይነት ህልም አለና ሰውየው ይው በዚያው ቀረ። በሱ ፍቃድ አለፈለት፣ አለፈ። 1967 ዓመተ ምህረት ስብሃት ለአብ ገብረ እግዚአብሔር እንደጻፈው